ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። እንደተለመደው አማርኛ ፊደል ማንበብና መጻፍ ከመጀመሪያው ጀምሬ እያነበብኩኝና እየጻፉ ካሳያችኋለሁ። እናንተ አብራችሁ ደብተርና ስክሪፕቶ ይዛችሁ ከኔ ጋር እያነበባችሁ እየጻፋችሁ ተከታተሉ ማለት ነው። ተከታታይ ቀን እየለቀቁላችሁ ነበረ። ከዚህ በፊት የሰራሁት ቪዲዮ አለ ከሀ ፊደል ጀምሬ ስድስት ስድስት ፊደል እየቀነስኩ እየቀነስኩ ልክ እንደዚሁ እየሰራሁላችሁ፣ ዛሬ መጨረሻው ላይ ደርሻለሁ። ከጀ ፊደል እስከ በፊደል ከዚህ በኋላ የለም። አማርኛ ፊደል እነዚህ ሠላሳ አራት ናቸው። የመጨረሻው ጋር ደርሻለሁ። መጨረሻውን ዛሬ እየሰራችላችኋለሁ ማለት ነው። እናንተ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ ጎን ላይ ቃል የመሰረቱት አለ። ይህንም አብራችሁ እያነበባችሁ እየጻፋችሁ ከኔ ጋር ትከታተላላችሁ ማለት ነው። ከዚያ በኋላ ጀማሪ የሆናችሁ ተማሪዎች አማርኛ ማንበብ መጽሐፍ ትችላላችሁ ማለት ነው። እና ቪዲዮ ደግሞ ሲደርሳችሁ አዲስ የሆናችሁ ሰብስክራይብ አድርጎ የቻናሉ ቤተሰብ የሆናችሁ ደግሞ ላይክ እያደርጋችሁ ተከታተሉ ማለት ነው። ለሌሎቹ እንዲዳረስ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ ገባለው። መልካም ቆዩልኝ፣ እሺ። ተመልሻለሁኝ እሺ። ከመጀመሪያው ጀምሬ እቆጥራለሁ እናንተም ከኔ ጋር አብራችሁ ከኔ ጋር ትቆጥራላችሁ ማለት ነው። እሺ፣ መጀመሪያ አማርኛ ፊደል ማንበብና መጻፍ ይላል ማለት ነው። እረሱ አማርኛ ፊደል ማንበብና መጻፍ ይላል። ከዛ ከጀ ፊደል ጀምሬ እቆጥርላችኋለሁ። የምቆጥርላችሁ ከመጀመሪያ ወደ መጨረሻ፣ ከመጨረሻ ወደ መጀመሪያ እያረቁ ልክ እንደተለመደው እቆጥራለሁ። እናንተ ከኔ ጋር ሳሰለችሁ ትቆጥራላችሁ ማለት ነው። እሺ፣ ልጀምር። ጄ ነው የምትባለች ፊደል ጄ ጁ ጂ ጃ ጄ ጂ ጆ። እሺ፣ አሁን ደግሞ ወደዚህ ቆጥራለሁ ማለት ነው። ከመጨረሻ ወደ መጀመሪያው ቆጥራለሁ። እንደዛ ከቆጠራችሁ ይሄኛውን ማንበብ ትችላላችሁ። ግን ወደዚህ ብቻ መቆጠር ከሆነ ሽምደዳ ነው የሚሆነው። ፊደሎችን ቅጥላታቸውን ድምፃቸውን በስርዓት አታውቁም። ስለዚህ ከመጨረሻ ወደ መጀመሪያ መቁጠር አለባቸው ማለት ነው። እሺ ጆ ጂ ጄ ጃ ጂ ጁ ጄ ይላል ማለት ነው። እሺ ገን ደግሞ እቆጥራለሁ ገ ጉ ጊ ጋ ጌ ግ ጎ። እሺ አሁን ያው ወደዚህ ደግሞ ልቁጠር ጎ ግ ጌ ጋ ጊ ጉ ገ። በስነ ስርዓት ልክ እኔን እንደምቆጥረው ከቆጠራችሁ በቃ ምንም አይከብዳችሁ። ምክንያቱም ቀጠላታቸውን ይሄን እነዚህ በደምብ ትለያላችሁ፣ ወደዚህ ከቆጠራችሁ ማለት ነው። እሺ እቺ ደግሞ ጠ ትባላለች። ጠ ፊደል ጠ ጡ ጢ ጣ ጤ ጥ ጦ እሺ፣ ጦ ጥ ጤ ጣ ጢ ጡ ጠ። እሺ፣ ቀጥላ ደግሞ ይቺ ጨ ነው የምትባለው ጨ ው። አሁን ጨ እና ጠ አንዳንዴ ይመሳሰልባቸዋል፣ ግን ጨ ፊደል ቀለበት አላት፣ ሁሉም እግሯ ላይ ማለት ነው። እቺ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ በነገራችን ላይ ወደ ግድም መቁጠር ብዙ አይከብድም። አን መሸምደድ ስለሆነ አይከብድም። ዋናው ከዚህ ከመጨረሻው ወደዚህ መቁጠሩ ነው። ወደዚህ ከቆጠራቸው በቃ እየቀለላቸው ነው ሄደው ማለት ነው። ወደዚህ መቁጠሩ በጣም ይቀላችኋል፣ እና ወደዚህ መቁጠር በደንብ በደንብ የተሻለ ደግሞ ወደዚህ መቁጠር ነው መለማመድ ያለባቸው ማለት ነው። ጀማሪ በተለይ የሆናቸው ተማሪዎች እሺ ጮ ጭ ጬ ጫ ጪ ጩ ጨ እሺ እቺ ደግሞ ጰ ጱ ጲ ጳ ጴ ጵ ጶ እነዚህ አካባቢ ፊደሎች ያው ጣለች ጫለች ይች ደግሞ የሆነ አጠራሩ ተመሳሳይ አይደለም። አፍ ላይ የሆነ የሚቀራረብ ይመስልና ከእነዚህ አካባቢ ነው አሁን ጀማሪ ተማሪዎች ትንሽ ከበድ የሚል ቃል ያላቸውና በሥነ ሥርዓት በተከታታይ መከታተል ነው። ድግግሞሽ ያስፈልገዋል። በቃ መደጋገም፣ መደጋገም፣ መደጋገም ነው። አንድ ነገር ሳይደጋገም ዝም ብሎ አንዴ ብቻ የሚይዝ ጭንቅላት መቼም አይኖርም። እና መደጋገም በጣም አስፈላጊ ነው ማለት ነው። እቺ ጦ ጥ ጴ ጳ ጲ ጡ ጠ። እቺ ደግሞ ፀ የሆነ ተመሳሳይ ይቀራረዋል፣ እዚያ አካባቢ ለፊደል ጸ ነው የምትለው። ይቺ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ፄ ፃ ፂ ጹ ፀ ያው እቺ ደግሞ ቀጥላለች። ዋ ዋካ ጻፊ ለለ ከዚችኛዋ ቀጥላ እቺ እቺም ፀ ነው የምትባል ማለት ነው። ምናቸው ነው ሚል ላይ ካላችሁ ታዲያ ድምጻቸው ተመሳሳይ አጻጻፋቸው በስክሪፕት ውስጥ ስጽፏቸው የተለያዩ ማለት ነው እና እቺም ፀ እንደሆነች በደንብ ማየት አለባችሁ ማለት ነው። እቺ ፀ ነች። እቺ ታ ነው የምትባለው። እችም ፀ ነው የምትባለው። ሁለቶችም ተመሳሳይ። ለምሳሌ ከላይ ሰፊደል ተመሳሳይ አይተናል። አሚል ፊደል ተመሳሳይ አይተናን ሃ ፊደል ተመሳሳዮች አይተናል። በድምፅ ተመሳሳይ በጽሁፍ የሚላዩ ማለት ነው። እነዚህም ልክ እንደነዚያ ሞሾ ፊደሎች ተመሳሳይ ፊደሎች ናቸው ማለት ነው። ስለዚህ ችም ጸ ናች። ጸ ጹ ጺ ጻ ፄ ጽ ጾ ጾ ጽ ጼ ጻ ጺ ፀ ትላለች ማለት ነው። ያው አንድ መሆናቸውን በደንብ ቢዋቸውና ጽሁፍ ላይ ሲመጡ ድምጻቸው ተመሳሳይ ስለሆነ ጸ ብሎ መጠቀም ነው ማለት ነው። እሺ ቀጥላች ደግሞ ፈ ትባላለች። ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ የመጨረሻዋ ፐ ነው የምትለው ማለት ነው። ፐ አሁን እዚህ ፊደል በጣም አንዳንድ ተማሪዎችን ታስቸግራለች። ተማሪዎችን ማለት ነው በወስ መስ ስናስተምር ኤሞ ላይ አሊዟት ይላሉ ማለት ነው። የሆነ ትቀራረባል። ለምሳሌ እቺ ፐ ከሆነ ከዚህ ፊደል ጋር ይቀራረባሉ። ከፐ እቺ በከንፈር ጠበቅ ፐ ተባ ትቆጥራለች። እቺ ደግሞ ፐ ላላ አርጎ ማለት ነው። ፐ በከንፈር ነው የምትጠራው። ፐ ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ ትላለች ማለት ነው። እንደነገርኳቸው ተማሪዎች ይህን ፊደል የምትይዙት አሁን እዚያ አካባቢ ያለን ፊደል በመደጋገም ተከታታይ በመስማት ቪዲዮ ከዚያ ባለፈ ደግሞ በውስጥ መስመር እናስተምራለን። በኢሞ በቴሌግራም ከዚህ ላይ ባስቀመጡ ስልክ ደውሉልን። እናስተምራለን ማለት ነው በኢሞ በቴሌግራም በዋትስአፕ እናንተ በምትፈልጉት ፕላትፎርም እናስተምራለን ማለት ነው በሳምንት አምስት ቀን በቀን አንዳንድ ሰዓት እያደረግን እናስተምራለን ደውሉልን እንመልሳለን ማለት ነው እኛ ለበለጠ ከዚህ ከኢቱ ውጭ ለመማር የምትፈልጉ ከዚያ ውጭ ኢትፕ ስትከታተሉ ግን ሁሌ የገባችሁ ሁሌ እየገባችሁ ፊደሉን ማዳመጥ ተከታታይ ማዳመጥ እና አብራችሁ ከዚህ ከመሰረቱ ፊደል ጋር ደግሞ ለማንበብ መሞከር ነው ይህን ነው የምታደርጉ ከዛ በመቀጠል ደግሞ ከዚህ ቀ ወደ ታች ልቁጠርላችሁ መሰለኝ። ወደታች ልቁጠርላችሁ። እሺ፣ አሁን ወደዚህ ወደ ግድም ቆጠርኩ አይደል? አሁን ደግሞ ወደዚህም ቆጠርሁላችሁ። አሁን ደግሞ ከዚህ ወደታች ልቁጠርላችሁ። ከዚህ ወደታች ወደታች ወደ ታች ማነው? ከላይ ወደ ታች፣ ከላይ ወደ ታች ልቁጠርላችሁ። እሺ። ጄ፣ ገ፣ ጠ፣ ጨ፣ ጠ፣ ጸ፣ ጸ፣ ፈ፣ ፐ። ይሄ የመጀመሪያ ድምፅ ነው። ይሄ የመጀመሪያ ድምፅ ነው። ልድገምላችሁ። ጀ ገ ጠ ጨ ጰ ፀ ፀ ፈ ፐ። በነገራችን ላይ ከዚህ ከዚኛው ወደዚኛው ይህኛው ራሱ በጣም ይከብዳን እና ይህን ከያዛችሁ እንደ ጭራሽ ማንበብ አይከብዳቸውም ማለት ነው እሺ። በደምብ ድምፁን በደምብ ነው እንደምታውቁት እሺ። ሁለተኛው ደግሞ ጁ ነው አይደል ጁ ጉ ጡ ጩ ጡ ጹ ጹ ፉ ፑ ልድገመው። ጁ ጉ ጡ ጩ ጱ ጹ ጹ ፉ ፑ። እሺ ከዛ ሶስተኛው ላይ እንደርሳለን። በሶስተኛ ስላቸው አንድ ሁለት ሶስተኛ ደረጃ ላይ በሚገኘው ማለት ነው። እሺ ሶስተኛዋ ጂ ጊ ጢ ጪ ጲ ጺ ጺ ፊ ፒ። መጨረሻዋ ልድገምላቸው ጂ ጊ ጢ ጪ ጲ ሲ ሲ ፊ ፒ ይሄ ሶስተኛው ድምፅ ነው ማለት ነው። የሶስተኛው መጠሪያ ድምፅ ምልክቱም ስለዩት ያው ግሩግሩ ላይ ሁሉም ግሩግሩ ላይ እንትናለው ማለት ነው። ቀጥላ ሸፋፋ ነው። ሁለተኛው ደግሞ ከጎኑ ልቅ ጥላት ነው ያለው ማለት ነው። ሁለተኛውን ድምጽ በዚያው መጥራት ሶስተኛውን ደግሞ በአሁን በጠራሁት ድምጽ መጥራት ማለት ነው። ለመለየት ምኑ ላይ ነው ምልክቱ የሚለውን ግሩ ላይ እንደሆነ ማወቅ መለየት ማለት ነው። እሺ ከዛ በአራተኛው ድምጽ ደግሞ የጀ ፊደል ጃ ነው የምትለው ምክንያቱም ጀ፣ ጁ፣ ጂ፣ ጃ። ጃ፣ ጋ፣ ጣ፣ ጫ፣ ጣ፣ ጻ፣ ፃ፣ ፋ፣ ፓ። እደግማለሁ ጃ፣ ጋ፣ ጣ ጫ ጳ ጻ ጻ ፋ ፓ። እሺ ከዚህ አምስተኛው አምስተኞች ደግሞ እግራቸው ላይ ቀለበት ነው ያላቸው፣ ቀለበት ቀለበት አላቸው ሁሉም ማለት ነው። ስለዚህ ጄ ትላለች አምስተኛው፣ አይደለም ደግሞ ጄ። ምን ተምዛለች? ጄ ጌ ጤ ጬ ጴ ጼ ፄ ፌ ፔ። እደግመዋለሁ ጄ ጌ ጤ ጬ ጴ ፄ ፌ ፔ ይላል ማለት ነው አምስተኛው ድምፅ። እሺ ከዛ ወደ ስድስተኛው ድምፅ እኔ ደግሞ ጂ ይላል፣ የግ ነው የሚለው። ስለዚህ ጅ ግ ጥ ጭ ጵ ጽ ጽ ፍ ፕ ሁሉም አጠራራቸው በድምፅ የተለያየ ነው። ሁሉም ያን ፊደል ሆኖ ግን የተወሰነ ልዩነት አለው። ስለዚህ ያን ልዩነት ካወቃችሁ ነው ማንበብ የምችሉ ጅ ግ ጥ ጭ ጵ ጽ ጽ ፍ ፕ ይላል ማለት ነው። እሺ ስድስተኛን ስንጨረስ ወደ መጨረሻ ወደ ሰባተኛው ድምፅ ማለት ነው። ሰባተኛ የፊደል ከመጀመሪያው እስከ መጨረሻ ሰባት ፊደል ነው። በቁጥር ደረጃ አንድ ሁለት ሶስት አራት አምስት ስድስት ሰባት ነው ማለት ነው። ስለዚህ ሰባተኛዋ ጆ ጎ ጦ ጮ ጦ ጾ ጾ ፎ ፖ የመጨረሻው ድምፅ ደግመዋለሁ። ጆ ጎ ጦ ጮ ጦ ጾ ጾ ፎ ፖ ይላል ማለት ነው። ይህን ይመስላል። ወደ የት ቆጠርን? ከመጀመሪያ ወደ መጨረሻ፣ ከመጨረሻ ደግሞ ወደ መጀመሪያ ቆጠርን። ከዚያ ከላይ ወደታች፣ ከላይ ወደታች ቆጠርን ማለት ነው። በተከታታይ ይህንን ካረጋችሁ በቃ ማንበብ ሲምፕል፣ በጣም ቀላል ነው የሚሆነው ማለት ነው። አሁን ደግሞ ቃል ወደ መሰረቱት ትሄዳሉ። ቃል የመሰረቱትን ለንብብላችሁ እናንተ እኔ ጋር አብራችሁ ተከታተሉ፣ አንብቡ። ቪዲዮን እስከ መጨረሻው ማየት ትጠቀማላችሁ ማለት ነው። ቆረጥ እያደረጋችሁ እይት እያደረጋችሁ ከተዋችሁ ግን አትጠቀሙም ማለት ነው። እሺ፣ እዚህ ጋር ጀ ፊደላል፣ በጀ ፊደል ተራ ጀን ተጠቅሜ ነው የመሰረቱት። ጀ መ ረ ጀና መና ረ ጀመረ፣ ጀመረ፣ ጀመረ ይላል። ከዚያ በገ ተራ ደግሞ ገን ተጠቅሜ ጽፍ ያለሁ ገ ረ መ ች ኝ ናት ገረመኝ ገረመኝ ገረመኝ ይላን ማለት ነው። ገረመኝ። እሺ በጠ ደግሞ ጠ ጠ ከዚያ የነ ፊደል ን ን የከ ካ ካ የረ ራ ራ ጠንካራ ጠንካራ ጠንካራ። ጠንካራ ይላን ማለት ነው። ከዚያ በጨ ደግሞ ጨ ለማ ጨለማ ጨለማ ይላን ማለት ነው። ከዛ በጠ ፊደል አራተኛ ፊደሎች ተከታተን የተጠቀሙ በጠ ብዙ ቃል አይመሰረትባቸው ፊደሎቹ ትንሽ ቸጋሪ ናቸው። በአራተኛው ባራተኛው ድምፅ ፊደል አራተኛው ምንድነው የሚል ይችኛዋን ማለት ነው። ሁለቴ ነው የምትለው ጶ ጲ ጳ አይደል ጳ ነው የተጠቀው ማለት ነው። ጳ ጳ ከዚያ ስ ጳጳስ ጳጳ ስ ሁለቴ መጥራት ጳጳ ስ ማለት ማለት ነው። ጳጳስ ጳጳስ ስ ጳ ነው። በፀ ደግሞ ፀ ሎ ት ጸሎት ጸሎት ጸሎት። አሁንም በፀ ፊደል ጸ እዚያ ሐ ከዚያ ይ ፀሐይ ፀሐይ ፀሐይ ፀሐይ ይላል። በፈ ፈ ፊደል በመጠቀም ፈ ጠ የረ ፊደል ራ ፈጠራ ፈጠራ ፈጠራ ይላል ማለት ነው። በፐ ፊደል ደግሞ ፐ ይቺ የመጨረሻዋ ነው የተጠቀሙ፣ የመጀመሪያዋን አይደለም ፖ ምትለዋል። ፖ ከዚያ ሊ የለ ሶስተኛ፣ ከዚያ ስ ስድስተኛ ፖሊስ ፖሊስ ፖሊስ ፖሊስ የሚል ቃል መስርቻለሁ ማለት ነው። ልክ እነዚህን ማንበብ መጀመሪያ አብራችሁ ከኔ ጋር ፊደል ትቆጥራላችሁ፣ መጨረሻ ደግሞ ይህን ስታነቡ የተሻለ ታውቃላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከመጀመሪያው ጀምራችሁ መከታተል ትችላላችሁ። ከሀ ጀምሬ እየቀነሱ ስድስት ስድስት ፊደል ተከታታይ የሰራሁት ቪዲዮ አለ። እሱን እየገባችሁ መከታተል ትችላላችሁ። ዩትዩብ ላይ መማር ትችላላችሁ፣ ማንበብ ትችላላችሁ ማለት ነው። ለበለጠ ደግሞ ቶሎ ለማንበብ በቶሎ ደግሞ ደውሉልን፣ እዚ ላይ ባስቀምጥ ነው ስልክ እናስተምራለን። በኦንላይን በኢሞ በቴሌግራም በዋትሳፕ ደውሉ። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆዩሉይ። ሰላም ሁኑ። ሰላማችሁ ያላችሁበት መልካም ቆይታ